ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከዋሽንግተን ዲሲ እየተላለፈላችሁ ያለው የቀጥታ ስርጭታችን እንደቀጠለ ነው፣ ከኢትዮ 360 እንግዲህ በሸዋና በሁሉም አቅጣጫዎች የተጀመሩት በተለይ ደግሞ በዘመቻ ኮሎኔል ታደሰ የተጀመረው ትግል በሁሉም አቅጣጫዎች ድሉ የፋኖ ሆኖ ቀጥሏል። በሸዋም ዛሬ በተለያዩ አካባቢዎች ሌሎች እየተመዘገቡ መሆናቸውን ሰምተናል እና አጠቃላይ ሌሎቹ ምን ይመስላሉ፣ ቤት ቤቶቹ አካባቢዎች የሚለውን መረጃውን ለማግኘት የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አርበኛ አበበ ሙላት የስልክ መስመራችን ላይ ጋብዘነዋል። አቤ እንዴት ነህ? እግዚአብሔር ይመስገን ኢትዮ ሶስት እንዲሁም ስልሳ አንዷ ባልደረባ ኢየሩሳሌም እንዴት ናችሁ? እግዚአብሔር መስገና አቤ እንዴት ሰነበታችሁ? እንግዲህ ዛሬ በተለያዩ አካባቢዎች እናንተ ጋር ይህንን ቡድን ስታረግፉት መዋላችሁን ሰምተናል። እስቲ ካንተው እነስማው ያለውን ነገር። አመሰግናለሁ እዩ ያው እንግዲህ ይህንን ካለመጠየቅ እንዳያደርግ ስለጋበዛችኝ በጣም ነው የማመሰግነው። በመጀመሪያ ደረጃ እንደ አማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ላይ በርካታ ተጋድሎችን ሰሞኑን ስናደርግ መቆየታችን ይታወሳል። በአንድም በሌላም መልኩ ለተለያዩ ሚዲያዎች መረጃው ደርሷቸዋል። ለሕዝብም ለደጋፊም መሬት ላይ እየተዋደቀ ላለው አባት አርበኛ፣ አጠቃላይ ሕዝባችንና የፋኖ መደበኛ ተዋጊ ኃይሎች በሙሉ እንዲ ሲደርስ መቆየቱ ይታወሳል። አሁንም በድጋሚ ሰባት ቀን ስምንት ቀን ያስቆጠሩ አውደ ውጊያዎች አሉ። በተለይ በኤፍራታና ግድም ዙሪያ ጠላት እንግዲህ ማህበረሰቡን በከባድ መሳሪያ፣ እንዲሁ በመዝረፍ ሴቶች በመድፈር ወጣቶችን በማንገላታት ከፍተኛ የሆነ ወከባ ሲያደርስ መቆየቱ ይታወሳል። በዚህ ሰሞን ውስጥ በዚህ ሁለት ቀን ሶስት ቀን ውስጥ ስርዓት አናግድም ይምሉ አላላ እንዲሁም በእርግቢ አካባቢ ላይ በመግባት ከፍተኛ የሆነ ኃይሉን ከተለያየ ቦታ ጭኖ ነው እዛ የገባው። በተለይ ከልዩ ዞኑ እንዲሁም ከተለያዩ የአማራ ክልል ቦታዎች ላይ የተውጣጣ ኃይል አምጥቶ ነው ከፍተኛ ሁኔታ ጫና በማድረግ በርካታ ሀይሉን እያጣ እየሞተ ገብቷል። ከገባ በኋላ ግን ያደረገው ምንድን ነው? በተለይ አላር አካባቢ ሁለት አባት አርበኞች ጠላትን እንደመሰሳለን ተከበው ነበረ። አንደኛው እንትን ሲል አንደኛው ተሰውቷል። ነገር ግን ጠላት ጠላትን እስከ መጨረሻው ህቅታችን ድረስ ተፋልመን እንሞታለን በማለት በሚገርም ሁኔታ የ ፊት የነበሩ አባት አርበኞችን ታሪክ ደግሞት የተሰዉም አባት አርበኛ አሉ። በዚህ አውደ ውጊያ ላይ በርካታ የሆነ የጠላት ሀይል ረግፏል። እና ጠላት እዚያ ቦታ ላይ ከገባ በኋላ በተለይ የአካባቢውን ወጣቶች ከአስራ አምስት አስራ አራት አስራ ስድስት አስራ ሰባት አመት የሚሞላቸው ወጣቶች ከአካባቢው ለቀው አልወጡም ነበረ። ነገር ግን እነዚህን ወጣቶች እየከበበ እየያዘ የስልክ የኪስ ስልካቸውን ጭምር ወስዷል ዘርፏል። ኪሳቸው ያሉ ሳንቲሞችንም ጭምር ዘርፈዋል፣ በጣም በሚያሳዝነው ሁኔታ። እንዲሁም እናቶችን መቀነታቸውን እያስፈቱ ዘርፈዋል። ሽሮ በርበሬ ዘርፈዋል፣ በጣም በሚያሳዝነው ሁኔታ። ከዚህ በፊት አሪዎሳዊ የሆነ ምግባር ሲፈጽሙ መቆየታቸው ይታወሳል። የዚህ ስርዓት ወንበር አስጠባቂ ከድሮን ጭፍጨፋ በዘለለ ከድሮን ጭፍጨፋ የተረፈውን ማህበረሰባችንን ሀብት ንብረቱን እያወደሙ እየዘረፉ ያለበት ሁኔታ ነው ያለና ዱቄት ሁሉ አልቀራቸውም። እኛ ዱቄትን ዱቄትን መዝረፍ የምናውቀው ከዚህ በፊት ህወሓት በአማራ ክልል ላይ ግዛት ማስፋፋት ወረራ ስታደርግ በነበረ ሰዓት ነበረ የምናውቀው። አሁን የዛ አይነቱ ተመሳሳይ ሂደት እየሄደ ነው። በህዝባችን ላይ ከፍተኛ የሆነ ዘረፋ እየተፈጸመበት ነው። ነጠላ እንኳን አይቀርም ይዘው ሲሄዱ፣ ከቤት ውስጥ ቴሌቪዥን ሁሉ አይቀርም፣ ሽሮ በርበሬ እህል አልቀረም፣ ሙሉ በሙሉ ጭኗል። ይሄንን እንግዲህ ማህበረሰባችንን ከድሮን የተረፈውን፣ ምናልባት ከዚህ በኋላ ይህ ስርዓት በዚሁ የሚቀጥል ከሆነ ሙሉ በሙሉ የአማራን ህዝብ ሀብት ንብረቱን አውድመው እርቃኑን ሊያስቀሩት ቆርጠው እንደተነሱ ትልቅ ማሳያ ነው። በርካታ በርካታ ንጹሀኖች ተንገላተዋል፣ ተደብድበዋል፣ ተዘርፈዋል እዛ አካባቢ ላይ እና በዚህ ድርጊት በጣም የተበሳጨው የአካባቢው አባት አርበኞች የይምሎ አላላ ኤፍራታና ግድም አጠቃላይ ያሉ አባት አርበኞች ከአይበገሬው ከዚህ በፊት በርካታ ግንባሮችን ድል በማድረግና በጠላት ኃይል ላይ ከፍተኛ የሆነ ኪሳራ በማድረስ በመማረት እንዲሁም ሰባት ቀን ስምንት ቀን ከዛ በላይ መደበኛ ውጊያ በማድረግ ተኪ ሚናውን እየተጫወተ ያለው አጼ አምደ ጽዮን ኮር ሰባት ለሰባት ክፍለ ጦር እዛ አካባቢ ላይ ካለው አባት አርበኛ ጋር በጋራ በመሆን በጠላት ላይ ጠንካራ ክንዳቸውን ሲያሳርፉ መቆየታቸው ይታወሳል። ዛሬም እንግዲህ በድጋሜ ከአባት አርበኞች ጋር ከዛ አካባቢ ካሉ አባት አርበኞች ጋር በጥምረት የሰባት ለሰባት ክፍለ ጦር ቃኞች ከሰያት በሚባል ቦታ ልዩ ስሙ ከሰያት ቀበሌ ላይ የጠላትን ኃይል አርግፈውታል። በሚገባ ነው ጠላት የተመታው። በርካታ ወታደሮቹ ተደምስሰውበታል። በዚህም ድል የአካባቢው ማህበረሰብ ትልቅ የሆነ መበረታታትን አካባቢ ማህበረሰብ ያሳየንበት አውደ ውጊያ ነው። ከዛም አልፎ ተርፎ በእርግዲ ላይ በርካታ የሆኑ ዝርፊያዎችን ፈጽሟል። እንደዚሁ ከይምሎ ካላላ በዘለበ በእርግዲ ላይ እንደዚሁ እናቶች ማጀት ድረስ በመግባት ዱቄት ዘርፏል፣ ሽሮ ዘርፏል፣ ንጹሐኖችን ገሏል። ሴቶችን ደፍረዋል። በጣም በሚያሳዝን ሁኔታ እንግዲህ ይህ ስርዓት በሚገባባቸው ቀበሌዎች ሁሉ የአካባቢውን ለማህበረሰብ ሀብት ንብረቱን ከማውደን በዘለለ ኢሰብአዊ ድርጊት በማድረግ በመዝረፍ ከባድ የሆኑ ወንጀሎችን ሲፈጽም መቆየቱ ይታወሳል። በዚህ የተበሳች ንስሮቹ ዓፄ አምደ ጽዮን ኮር ሰባት ለሰባ ክፍለ ጦር እንደዚሁ ጠላትን ከፍተኛ የሆነ ጫና በማሳደር ከበርግቢ እንቅስቃሴ በሚያደርግበት ሰዓት ወደታች ወደ ይምሎ መግቢያ አካባቢ ላይ አንድ አይሱዚ ተገልብጦ የጠላት ኃይል ከፍተኛ የሆነ ኪሳራ በሽሽት ላይ ሳለ ተገልብጦ ከፍተኛ የሆነ ኪሳራ ደርሶበታል። በርካታ አድማ ብተናና መከላከያ ሞቷል። በሚገርም ሁኔታ እንግዲህ መንገዱም አፈሩም ቅጠሉም እየተዋጋቸው ያለበት ሁኔታ ነው። ያለ የወንበዴ የሆነ ስርዓት በዚህ ልክ ነው ያለው። እንግዲህ እንደ አማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት በርካታ ተጋድሎዎችን እያደረግን እንገኛለን። በተለይ ሰሞኑን ከህዝባዊ አደረጃጀት መስራትና ከህዝባችን ጋር በጋራ ፖለቲካዊ ግንዛቤዎችን በመስጠት አደረጃጀት አደረጃጀት በመስራት በርካታ ተጋድሎችን በተለያዩ ቦታዎች ላይ ስናደርግ መቆየታችን ይታወሳል። በአንኮበር አካባቢ አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ በሚንቀሳቀስበት አካባቢ በርካታ ህዝብ አደረጃጀቶች ተሰርተዋል። እንግዲህ ከአውደ ውጊያው ጣይቱ ብርጌድ በዚህ ሰሞን ውስጥ ወደ አንኮበር ወደ ታች አሊዩ አምባ የጠላት ኃይል እንቅስቃሴ በሚያደርግበት ሰዓት ተዳምባ የሚባል አካባቢ ላይ ደፈጣ በመያዝ በጠላት ላይ ከፍተኛ የሆነ ኪሳራ ማድረሳቸው ይታወሳል። ከዚህ ጎን ለጎን የዛን አካባቢ ህዝብ አደረጃጀት በመስራት ራሱን በራሱ እንዲያስተዳድርና የሕግ ስርዓቱን አስጠብቀው እየሄዱ ያለበት ሁኔታ ነው ያለው። ሌላው እንግዲህ ከዚህ በዘለለ ለሁሉም ሞዴል ሊሆን የሚችል እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እንግዲህ ክፍለ ጦሮችን ከቦታ ቦታ በማንቀሳቀስ ረገድ ማንም አላደረገውም። ከዚህ በፊት እንግዲህ እንደ ሸዋ ጠቅላይ ግዛት ለሌሎች ሞዴል በሚሆን መልኩ ክፍለ ጦሮችን ከቦታ ቦታ በማንቀሳቀስ የጠላትን እንቅስቃሴ በመግታት ረገድ እና አሁን ላይ ያለውን የጠላት እንቅስቃሴ ለመግታት ብቻ ሳይሆን የጠላትን እንቅስቃሴ አውቆ ለመደምሰስ ከፍተኛ የሆነ ዝግጅት አድርገን በጥሩ ቁመና ላይ እንገኛለን። ሁሉም ክፍለ ጦሮች በሚባል ሁኔታ ሁለት ክፍለ ሁለት ኮሮች አሉ። በሁለት ኮሮች ስር ያሉት አራት አራት ክፍለ ጦሮች፣ አጠቃላይ ስምንቱም ክፍለ ጦር ሙሉ በሙሉ ዝግጅታችንን አጠናቀን የጠላትን እንቅስቃሴ በንስራይን እየተከታተልን ያለንበት ሁኔታ ነው ያለን። ጠላትን በተንቀሳቀሰበት ቦታ ሁሉ ውሃ ውሃ እያሰኝን እየደመሰስን፣ በጠላት ላይ ጠንካራ ክንዳችንን እያሳረፍን ጠላትም እየተደመሰሰ እንዲሁም እየከዳ እርቃኑን እየቀረ ያለበት ሁኔታ ነው ያለን እንግዲህ በዚሁ አጋጣሚ ሁሉም ክፍለ ጦሮች በሚባል ሁኔታ በተለያየ ቦታ ላይ እየተንቀሳቀሱ አጋር ክፍለ ጦሮችን ወይም አጋር የክፍለ ጦር ወንድማማቶች በጋራ ከጠላት ጋር እየተፋለሙ ያለበት ሁኔታ ነው ያለ። እንግዲህ ከብዙ በጥቂቱ ይህንን ይመስላል። ጠላትም በተለይ ኤፍራታና ግድም ላይ እንግዲህ ጽንፈኛውን ደመሰስ ነው እያለ ብዙ ፕሮፓጋንዳ ሲሰራ መቆየቱ ይታወሳል። እና አንዲትም ህዝብን ከመበደል ህዝብን ከማንገላታት ህዝብን ከመዝረፍ ግን ኢሰብአዊ ድርጊት በህዝብ ላይ ኢሰብአዊ ድርጊት ከመፈጸም በዘለለ ሴቶችን ከመድፈር በዘለለ ምንም ያመጣው ለውጥ የለም። ነገር ግን አሁን ላይ በሲስተም ጠላትን የሚቀርበትን መንገድ እያመቻቸን ያለንበት ሁኔታ ነው ያለ። ከዛም አልፎ ተርፎ ጠላት ዛሬ ላይ ከሰያት ዛሬ ከሰያት ላይ በተመታው ምት ከፍተኛ የሆነ ድንጋጤ ፈጥሮበታል። እንግዲህ ዙሪያውን በመክበብ ላይ እንገኛለን። እኛም የጠላትም ኃይል እንግዲህ በቀጣይ ወደ ሎሬ ነጋሪ ወደሚቀርበት ሂደት ላይ የሚሆንበት አጋጣሚ በጣም ቅርብ ነው ማለት ፈልጋለሁ። እዩ እንግዲህ ከሸዋ ላይ የቀድም ያልከው በተለይ ክፍለ ጦሮች ከቦታ ቦታ በማዘዋወር እና ለሌላው ምሳሌ በመሆን ከዛም አልፎ ደግሞ ይሄ ትላንትና በአጼ ዳዊት ክፍለ ጦሮች በኩል የቀረበው አለ እያንዳንዱ ትግል የፋኑ ትግል ጎጥ ውስጥ ወይም መንደር ውስጥ ተወሽቆ የሚቀር ሳይሆን አራት ኪሎ የሚደርስ መሆኑን እንደዚህ አይነት ትግል እንደ ማዕቀል የለም አስገንዝቦ ረቦት ጥሪ ያለ ያው በዙ በእናንተ ስር ያለ ነው እና እንዲህ አይነቶች ለሌሎችም ምሳሌ የሚሆን ቅድም ብለህ ያነሳቸው ነገሮች። እንደው ከዚህ ጋርም ተያይዞ ሌላ የምታስተላልፈው መልእክትም ካለ በተለይ ደግሞ የአሁን የተጀመረውን ትግል ከማፍጠን አኳያ የፋኖ ትግልን ወደፊት ከመግፋት አኳያ የምታደርሰው ነገር ካለ እንደው በአጭሩ አቤ ብትነግረን። አመሰግናለሁ። እንግዲህ መልክት ሊሆን የሚችለው ሰሞኑን እንግዲህ እንደ ሸዋ ጠቅላይ ግዛት ያደረግናቸው እንቅስቃሴዎች በርካታ ምርታን አምጥተዋል። ከዚህ በፊት በተለይ ሙከራ አድርገን ውጤታማ ስለሆንን ነው ክፍለ ጦሮችን ከቦታ ቦታ በማንቀሳቀስ ይህ ውጊያ ብቃታቸው ላቅ ያለ ሆኖ ያገኝንበት ሁኔታ አለ። እንግዲህ እዙ ከፍተኛ የሆነ ግምገማ አድርጎ ክፍለ ጦሮች ከቦታ ቦታ ተንቀሳቅሰው አንድ ቦታ ብቻ ለምደው መቀመጥ መቻል የለባቸውም። ከቦታ ቦታ ተንቀሳቅሰው ማንኛውም ቦታ ላይ የአማራን የሕልውና ትግል በጋራ መታገል መቻል አለባቸው በሚለው መምሪያ መሰረት አጠቃላይ ኮሩ ሁለቱም ኮሮች በወረደላቸው ከዕዙ በወረደላቸው መምሪያ መሰረት ክፍለ ጦሮችም ከቦታ ቦታ እያንቀሳቀሱ ያለበት ሁኔታ ነው ያለና ይህንን እንቅስቃሴ በሌሎች ግዛቶች ላይ ያሉ በሌሎች ግዛቶች ላይ ያሉ የፋኖ አደረጃጀቶች ወስደ ወስደውት እንደ ሞዴል ወስደው እንግዲህ ክፍለ ጦሮችን ከቦታ ቦታ በማንቀሳቀስ በጠላት ላይ ጠንካራ ክንዳቸው ቢያሳርፉ ከፍተኛ የሆነ ለውጥ እናመጣለን ማለት ነው የምንፈልገው። ሌላው እንግዲህ የአንድነቱን ጉዳይ በተለያየ የአማራ ግዛቶች ላይ ያለ የፋኖ አደረጃጀት አጠቃላይ ከጎንዮሽ ትግሉ ወጣ ብለን የጋራ ትግላችን ላይ ትኩረት አድርገን ለጋራ ድላችን መቃረብ የጋራ ትግል፣ የጋራ ሀሳብ፣ የጋራ ተሳትፎ በቀናነት አድርገን የአማራን ሕዝብ የህልውና ትግል አፋጥነን በወቅቱ የምንቋጭበትን መንገድ ሁላችንም መምከር መቻል አለብን የሚል ሀሳብ ነው መስጠት የምንፈልገው እንደ አማራ ፋኖ ሸዋ ጠቅላይ ግዛት ዝዩ እሻ አቤ ከልብ ነው የምናመሰግነው። አርበኛ ፋኖ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ምክትል ሕዝብ ግንኙነት እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ስላደረስ ከም መረጃ ከልብ እናመሰግናለን። እግዚአብሔር ይስጥልና፣ አቤ። ድል ከእናንተ ጋር ይሁን። አመሰግናለሁ። አሚን። እግዚአብሔር ይስጥልኝ። ቤ